ካሲ አዳም ረታ። ዛሬም ከአዳም ረታ የአጫጭር ልብ ወለዶች ስብስብ ከሆነው ህማማትና በገና ከተሰኘ መጽሐፉ አንድ አጭር ታሪክ መርጠናል። ይሄ ታሪክ እንደ ተረት ነው የተጻፈው። አዳም ረታም በፉትኖት እንደዚህ ብሏል። ይቺ ታሪክ በማስተማሪያ ተረትነቷ ፍጹም ያለቀች ነበረች። አንዳንድ ለውጦች ተዱሎባታል። ባለታሪኮቹ በነባሩ ተረት ውስጥ ስም አልነበራቸውም። ካሲ የሚለው ስያሜ የወጣው ከሰውየው ባሕሪ ነው። ከይሲ የሚለው ሲጨማደድ ከይ እንደ ካ ተነቦ፣ ሙሲ የሙስና ወይም ውበት ተቀራራቢ እንዲሆን በማድረግ ይላል አዳም። ስለዚህም ይችን እንደ ተኪላ ሻት የምትደረግ አጭር ታሪክ ወደ እናንተ እናቀርባለን። ስለምትከታተሉን ቻናላችን ሰብስክራይብ ስላደረጋችሁና፣ ለሌሎችም ስለምታጋሩ፣ አብራችሁን ስለምትቆዩ፣ እንዲሁም ደግሞ አስተያየቶቻችሁን በተለያየ ጊዜ ስለምታደርሱን ሁላችሁንም ከልብ አመሰግናለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚያው አጋጣሚ ጋብዛለሁ። ወደ ትረካው እናልፋለን። ካሲ አዳም ረታ። በድሮ በድሮ እጅግ በድሮ ጊዜ ጎላን በሚባል ቦታ ሙሲና ካሲ የሚባሉ ሁለት ጎረቤታም ገበሬዎች ይኖሩ ነበር። ሙሲ በጣም ደግ ትሑት፣ ሰው ወዳጅና አክባሪ ነበር። ካሲ ግን መሰሪ፣ ጥፋት መሥራት የሚወድ እኩይ ፍጡር ነበር። በዚያን ዘመን አላህ ከሰማይ ወደ ምድር እየወረደ የሰዎችን ደግነት በረቀቀ ሚስጢር ይፈትሽ እንደ ነበር በአፈ ታሪክ ይነገራል። በየዓመቱ ምድር ላይ ያሉትን አገሮች፣ አውራጃዎች፣ ወረዳዎች፣ ቀበሌዎች አምባዎች ደብሮችንና ሰዎችን ስሞቻቸውን በትንንሽ ከግረ ብርሃን የተሸመኑ ብራናዎች ላይ ይጽፍና እነዚህንም በምስጢር ጠቅልሎ ክርስቶስ ሰምራ ለተባለች ቅድስት አንዱን ብቻ መርጣ እንድታወጣ ይነግራታል። ከዕለታት አንድ ቀን ዕጣው በኢትዮጵያ አምባዎች ላይ ላለች በጎላን መንደር ለሚኖር ካሲ ለሚባል ገበሬ ወጣ። አላህም እንደ ሥርዓቱ መላእክቱን እንኳን ሳያስከትል የተለመደ ፈተናውን ለመስጠት በሌሊት ወደ ምድር ወርዶ ጎላንቄ ገባ። ሊነጋጋ ሲልም ካሲ ለእርሻ ሥራ ሳይነሣ ገና እንደተኛ በጎጆው ጣሪያ ሰርጎ ገብቶ ቆጡ አጠገብ ቆመና ካሲን እንዲህ አለው። እኔ አላህ ነኝ። በየዘመኑ እየመጣው ከፍጡር እኔ የመረጥኩትን አንዱን እንዲህ ለዋለው የእኔ ፍጡር ስለ የምትፈልገውን የመጨረሻ የሚያስደስትን አንድ ነገር አደርግልሃለሁ። በመልሱም ሁለት ነገር ይሆናል። አንደኛው ለአንተ ያደረግኩልህን እጥፍ ለጎረቤት አደርግለታለሁ ወይም አደርግላታለሁ። ሁለተኛው ከዚህ ከእጣ ሳጥኔ በድልህ የሚወጣውን አንድ ነገር ጥሩሚውን፣ መጥፎ ለእኔ ታደርግልኛለህ። አንተም ካሲ ለዚህ ክብር የተመረጥክ ስለሆነ የፈለግከውን ነገር እንዲደረግልህ ስትጠይቀኝ ይደረግላል። ካሲ በተዘጋ ቤት በርና ፉካ ሳይነካ የገባው ተአምረኛ ሰው ያሳደረበት ድንጋጤ ከቀለለለት በኋላ ነጋ ጠባ የሚያንገበግበው አንድ ነገር ትዝ አለው። ካሲ አንድ በሬ ብቻ ነበረው። የካሲ ጎረቤት ሙሲ ግን ሁለት በሬዎች ነበሩት። በዚህ የሀብት አለመስተካከል ብዙ ጊዜ ይበሳጭና ይቀና ነበር። ካሲ ጉሮሮውን በሳል ካጸዳዳ በኋላ ላላህ እንዲህ አለው። መቼም አንተ የማታውቀው ነገር ስለሌለህ መደበቅ ምን ይሰራል? እኔ ብዙ ዘመን ኑሬ ያለኝ ሀብት ይቺ የሳር ጎጆ፣ አንድ በሬና የጦጣ ግንባር የምታክል ትንሽ መሬት ናት። ጎረቤቴ ሙሴ ሙሲ ግን ሁለት በሬዎች ትልቅ ጎጆ ቤትና ደህና መሬት አለው። እና የምጠይቅህ የምለምንህ ከዚህ ጎረቤቴ ጋር በሀብት እኩል እንድታደርገን ነው አንዱን ያለኝን በሬ ግደልብኝ። የኔን የምታክል ትንሽ ቤት መስራቱ ስለማይቀር ቤቱንም አቃጥልበት፣ መሬቱንም የኔን እንድታክል ነጣቂ ጉልበተኛ ላክበት። በተጨማሪ ለአንተ የማደርግልህ ነገር ከዚህ ቦታ ይርቅ እንደሆነ የለመንኩውን ሳታሳየኝ እንዳትወስደኝ ነው። አላህ ትክ ብሎ አየውና፣ ነገ በዚህ ሰዓት እመጣለሁ፣ የጠየቅከ ሁሉ ተፈጽሟል አለው። እንዲህም ብሎት አላህ በተዘጋው የጎጆዋ የበር ቀዳዳ እንደ ንፋስ ሆኖ ሄደ። ያኔውኑ ካሲ ከአልጋው እንኳን ሳይነሳ በጎላን ቀበሌ ኡታ ተሰማ። ካሲ ልብሱን እንኳን በቅጡ ሳይለብስ ምንድን ነው እያለ ከተኛበት እየተጎተተ ወጣ። ያየው ነገር በደስታ አጥለቀለቀው። የሙሲ ቤት ይቃጠላል ሰዎች ከየቤታቸው ውሃ እያያዙ አፈር እየቆፈሩ እሳቱን ለማጥፋት ቢሯሯጡም መቀጣጠል የጀመረችው ጎጆ ግን በአፍታ ወደ አመድ ተለወጠች። ከበረት በርግገው ማሰሪያቸውን በጥሰው የወጡት ሁለቱም የሙሲ በሬዎች ገደል ገብተው ሞቱ። ሙሲ መልካም ሰው ስለነበር ሲነጋ የመንደሩ ሰዎች ተሰባስበው በተገኘው ሳርና እንጨት የካሲን የምታክል ጎጆ ሰሩለት። በዛን ዕለት ሊመሽ ሲል ሰጋር በቅሎ ላይ የተቀመጠ በብዙ ሰዎች የታጀበ አንድ ሳተና ወጣት ሙሲን ከአዲሱ ጎጆ አስጠርቶት እንዲህ አለው። ቤት መቃጠሉንና ዛሬ ካዝና የታስገባው የነበረው የመሬት ግዢው ገንዘብ አብሮ መጋየቱን መልእክት ደረሰኝ እና አሁን በወዲያ በኩል ያለው መሬት ከኔ መሬት ጋር መቀላቀል ስላለበት ጉዳይ አሁኑኑ በአስቸኳይ እያየሁት እንዲፈጸም መጣው። ሙሲ ይህን ሲሰማ እየወደቀ እየተነሳ ጌታዬ፣ ጊዜ ስጡኝ፣ በአጭር ጊዜ ሁሉን አጠናቅቄ እከፍላለሁ፣ የእኔ ጥፋት አይደለም፣ አደጋ ነው እያለ ቢል የሚሰማው አላገኘም። ካሲ ይሄ ሁሉ ነገር ሲሆን ተመለከተ፣ ተአምራቱን አደነቀ። ደስታውም ከፍተኛ ሆነ። እየመሸ ሲሄድ ግን ሀሳብ ያዘው። ጭንቅ ጭንቅ ይለው ጀመር። አላህ ምን አገልግሎት ስጠኝ ሊሆን እያለ ቢያስብ ጭንቀቱ ቢጨምር እንጂ አልሻል አለው። አላህ እመጣለሁ ብሎ እስከ ቀጠረው ሰዓት ድረስ እንቅልፍ በዓይኑ ሳይዞር ጠበቀ። በተባለው ሰዓት አላህ በብርሃን ፀዳል ተመስሎ በጎጆው ጉልላት ከመደቡ ገጭ አለ። እንደምን ቆየኸኝ ካሲ? ምኞትህን ሁሉ ፈጽም ያለው አንተስ ተዘጋጅተሃል? አዎ ጌታዬ እንግዲህ የድል ሳጥንህን እናወጣና የምሰራልኝ እናያለን አለውና በልዩ ልሳን ተናገረ በዚህም ከሰማይ ሰይፍ የታጠቀ የነጫጭ ክንፎቹ መጨረሻ የማይታይ መልአክ እንደ ብርሃን በሚንቦገቦ ጉጆቹ ከንጹሕ መስታወት የተሠራች ሳጥን ይዞ ወረደ አላህ ሳጥኗን በቀስታ ከፈተና ወደ ውስጥም ሳያይ እጁን ብቻ ሰዶ አንዲት የብራና ብጣሽ አወጣና አነበበ። ቀቦታ ሀጥቶ ሰመላ ርቀ በለ ወደ ወለወ ጥጨስ ወደ መቀሞ በበመለሳ ትርጉሙም አላላህ ካሲ ግራ እንደገባ አውቆ ከራቀ ቦታ ውሃ አምጥቶ አንድ ማሰሮ መሙላት ርቀቱ እንዳይበድለው ወደ ወፍ ይለወጥ። ሲጨርስ ወደ መሬት ቀድሞ ነበረበት ይመለሳል። ካሲ ደስ አለው፣ ግን በመጠራጠር ወደ አሞራ እንደተለወጥኩ ብቀርስ? አለው። አላህም ሳቀና ራሱን በአሉታ ነቀነቀ። ተፈጽሟል አለው። ካሲ ያኔውኑ ወደ ግዙፍ አሞራ ተለውጦ የጎጆውን በር ሰብሮ ወጣ። የአላህና የመልአኩን ዱካ ተከትሎ ሰማ ካሲ አለው፣ ከአላህ ጋር ጎን ለጎን ሁነው ወደ ሰማይ ሲወጡ፣ አዎ ውሃ የምትቀዳው ከባህር ነው። ውሃ የምትቀዳበት ወንፊት ኩምቢ ላይ ይታሰራል። ውሃ የምትገለብጥበት ማሰሮ ስሩ ቀዳዳ ነው። እጣ ነው፣ በእጁም ወደ መሬት አሳየው። አሞራው ካሲ እየጮኸ ወረደ።